እግዚአብሔር የተመሰገነ ይሁን። እንግዲህ የእግዚአብሔር ቃል ነው እንግዲህ ለሁሉም ነገር መሰረታችን መመሪያችን እርሱ ነው። የምናደርገውን ነገር በሙሉ በእግዚአብሔር ቃል ነው የምናስተውለው፣ እና የእግዚአብሔር ቃል ማስተዋልን ይሰጣል። እና ለዚህ ነው የቃልህ ፍቺ ያበራል ብሎ ሕጻናትንም አስተዋዮች ያደርጋል ያለው። ስለዚህ የእግዚአብሔር ቃል ማስተዋልን ይሰጣል ማለት ነው። የእግዚአብሔርን ቃል ስናነብ፣ ስናጠና፣ ስንማር ከጌታ የምንማረው በምንማረው የእግዚአብሔር ሀሳብ ቃል ውስጥ ምንን እያገኘን እንሄዳለን? ማስተዋልን እያገኘን እንሄዳለን። እግዚአብሔርን እያወቅ ነው እንሄዳለን። ለዚህ ነው ቅዱሱን ማወቅ ማስተዋል ነው የሚለው። እግዚአብሔርን ማወቅ ማለት ማስተዋል ማለት ነው። እውነተኛ ማስተዋል በእግዚአብሔር ቃል ላይ የተመሰረተ ማስተዋል ደግሞ እግዚአብሔርን የምናውቅበት ነው ማለት ነው እና ስለዚህ የእግዚአብሔር ቃል እኔ የገረመኝ የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ ስድስት ላይ ቁጥር አንድ ላይ አገልጋይ የተባለው ሐዋርያው ጳውሎስ ለቤተ ክርስቲያን ለቤተ ክርስቲያን ሲጽፍ ለአጥቢያ ቤተ ክርስቲያን ሲጽፍ ምንድን ነው ያላቸው? አብረን ከናንተ ጋር የምንሰራንን ይላቸዋል። እንዴት አድርጎ ነው የወሰደው ሐዋርያው ጳውሎስ? ሰሪ ሌላው ተሰሪ ብቻ አድርጎ ሳይሆን አብረን ነው የምንሰራው ይላል ምክንያቱም ሐዋርያው ጳውሎስ ዘርን ይዘራል ከዛም በኋላ ያ የዘራው ዘር ደግሞ በየአካል ብልቶች በቅሎ ምንድን ነው የሚያደርገው እርስ በርስ ነው መጠቃቀሚያ የሚያደርገው ብልት ከብልት ጋር እንዲተሳሰቡ ነው የሚያደርገው በዛ መሰረት ይሄ የቤተ ክርስቲያን ህንጻ እያደገ ይሄዳል ማለት ነው እየጠነከረ ይሄዳል ማለት ነው ስለዚህ እውነቱን ነው ሐዋርያው ጳውሎስ ያለው አብረንም እየሰራን አለ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን ይለን። እና እኛ ወደ እናንተ የምናስተላልፈው የእግዚአብሔር ጸጋ ካልተጠቀማችሁበት በእናንተ ፍሬ ካላፈራ እርስ በርሳችሁ እንድትተሳሰቡ ካላደረገ የሰማችሁት ሁሉ ምንድን ነው ማለት ነው። በከንቱ ነው የተቀበላችሁት ማለት ነው። በከንቱ ነው ወደ እናንተ ያስተላለፍ ነው ማለቱ ነው። ልክ የእግዚአብሔር ሕዝብ እስራኤላውያን የእግዚአብሔርን ሕጉን ሁሉን ነገሩን ሰምተው ባለ አለማመናቸው ምክንያት ከእነሱ ጋር በእምነት ባለመዋሃዱ እንዳልጠቀማቸው ማለት ነው። በከንቱ ነበረ ማለት ነው። እነዚህ በእምነት ከእነሱ ጋር ያልተዋሃደ ሰዎች የእግዚአብሔርን ፈቃድ የእግዚአብሔርን ነገር ሁሉ ሲሰሙ ያ ሁሉ ነገር የእግዚአብሔር ሐሳብ ሲመጣላቸው በከንቱ ነበር የተቀበሉት ላይጠቀሙበት አይነት ማለት ነው። ለጥቅም የመጣውን ሊፈውሳቸው የመጣውን ወደ እግዚአብሔር ሊያቀርባቸው የመጣውን የእግዚአብሔር ሐሳብ ባለማመን ምክንያት አልተጠቀሙበትምና ወደ እግዚአብሔር አልመጡም፣ በምድረ በዳ ወደቁ። ስለዚህ እንደዛ ይልና እግዚአብሔር በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። ልብ አድርጉ፣ ይህንን የሚናገረው ለቤተ ክርስቲያን ነው። ይህንን የሚጽፈው ለቤተ ክርስቲያን እኛ፣ አሁን የመዳን ቀን ነው፣ መዳን ቀን ዛሬ ነው፣ አሁን ነው ብለን ምንለው፣ ገና ጌታን ላልተቀበሉ ብቻ ነው ምንለው? እያንዳንዱ ነገር ለእኛ በሚዘራበት ጊዜ የእግዚአብሔር ነገር እንዴ ድነናል፣ እየዳንን ነው፣ እንድናለን አይደለም? እንዴ ሂደቱን ስንመለከት ድንናል፣ የእግዚአብሔር ልጆች ሆነናል። ከዛ በኋላ ደግሞ ጸንተን የምንኖርበት ድነት አለ። ከተለያየ ነገር በየቀኑ ነው ምንድ ነው። ስለዚህ በተወደደ ሰዓት ሰማው፣ በመዳንም ቀን ረዳሁ ይላልና እነሆ የተወደደው ሰዓት አሁን ነው፣ ለናንተ ቤተ ክርስቲያን ናችሁ፣ ክርስቲያኖች ብለን ወስደናል። እናንተን ድናችኋል ብለናል። አሁንም የተወደደ ሰዓት ነው ለናንተ የመዳን ቀን ነው። ዛሬም የመዳን ቀን ነው ለናንተ ማን ይሄንን እንትን የሚላለ አንዴ ድነናል ነው እንጂ የሚባለው ይልና፣ ይሄንን ካለ በኋላ በጣም የሚገርመኝ ነገር ይህንኑ ያልኩበት ምክንያት ቁጥር ሶስትን ለመናገር ስለፈለግኩኝ ነው። ከዛ በኋላ እንጸል ያለሁ አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ አንሰጥም ይላል። የሚገርም ነገር ነው። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ምን ማለት ነው? የምናገለግለው በከንቱ እንዲሆንብን አንፈልግም ማለት ነው። በሱ በኩል ያለውን በአገልጋዮች በኩል ያለውን ይናገራል። በከንቱ እንደማያገለግል እኮ ነው የሚናገረው። አገልግሎቱን የሚያስነቅፍ ከሆነ በከንቱ ነው ያገለገለው ማለት ነው። ስለዚህ አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ አንሰጥም አንዳች ነገር ማሰናከያ አንሰጥም። በሱ በኩል ያለውን በአገልጋይ በኩል ያለውን አገልጋዮች ሊሉ ሊሆኑ ያሉትን ነገር በምሳሌነት ራሱንም ጠቅሶ ሪል የሆነውን ማንነቱን ጠቅሶ ይናገራል። እንግዲህ እናንተም እንደዛው በከንቱ የእግዚአብሔርን ጸጋ እንዳትቀበሉ፣ ይሄ የተወደደ ሰዓት ነው። ይሄ የእግዚአብሔር ጸጋ ወደ እናንተ የሚፈስበት ጊዜ የተወደደ ሰዓት ነው። እንለምናችኋለን ምን ያደርግ፣ ይለምን እንጂ ምን ያደርግ፣ ሌላ ምን መላ አለው? ይለምን እንጂ ኋላ የእግዚአብሔርን ቃል በጥማት የእግዚአብሔርን ነገር በመራብ እነሱ እስኪለምኑ ድረስ፣ ልክ ያቺ ሳምራዊት ሷን ሴትም ብታውቂ ውስጥ ትለምኘው ነበር ተብሎ እንደተጻፈ እስከዛ ድረስ ለመናት አይደለም፣ ይለምን እንጂ ሐዋርያው ጳውሎስም እና ስለዚህ ወገኖች፣ አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም እንዲህ አይነት አቋም ያለው አገልጋይ ነው ሐዋርያው ጳውሎስ ወንድሜን ከማሰናክል ስጋ መብላት ወንድሜን የሚያሰናክል ከሆነ ሰው የሚያሰናክል ከሆነ ለዘላለም ስጋ አልብላ አይገርምም አቋም እኮ ነው ይሄ ይሄ አቋም ነው ይሄ ምን አይነት አቋም ነው ለሌሎች መዳን የሚከፈለውን መስዋዕትነት እከፍላለሁ ማለት እኮ ነው። የየትኛውንም መብቴን ሁሉ እተዋለሁ። በእግዚአብሔር ዘንድ ባደርገው ኃጢአት ያልሆነውን ሁሉ ሰው የሚሰናከልበት ከሆነ ስለ ሰው ስል ይህንን መብቴን እተዋለሁ ያለ እግዚአብሔር ሰው ነው። ሌሎችን ለማዳን ሌሎችን ለመጥቀም ስል ሁሉን አደርጋለሁ በወንጌል ማህበረተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ያለ ሰው ነው። እና በጣም ይገርማል ወገኖችና፣ ግን አሁን የምንሰማቸው ነገሮች እንዳላችሁት ነው። ቅድም እንዳላችሁት ነው። አሁን ሰው እግዚአብሔር እኮ በስራ ላይ ነው። እኔ በፌስቡኬ ላይ የሆነች ነገር ጽፌ ነበረ። በእንግሊዘኛ ነው ሰሞኑን የጻፍኩት፣ ትላንት ትላንትና ይሁን አላቅም የጻፍኩት ነገር አለ በእንግሊዘኛ ነው። ምን ይላል መሰላችሁ? ላንብብላችሁ። እንዲህ ነው የሚለው ጋድ ዲሲፕሊንስ ሂስ ችልድረን ኢን ክራይስት ይላል። ሂስ ችልድረን ኢን ክራይስት፣ በክርስቶስ የሆኑትን ልጆቹን እግዚአብሔር ምን ያደርጋል? ዲሲፕሊን ያደርጋል። አሁን የእንግሊዘኛው ዲሲፕሊን ነው የሚለው ያኛው ግን ይቀጣል ምናምን ይላል። ፓኒሽ አይነት ነገር ነው የሚለው ሳይሆን ይሄ ዲሲፕሊን ያደርጋል ያርማል። የዲሲፕሊን እርምጃ የምንለው አይነት ነገር ማለት ነው። እና ከዛ ዋት ኢፍ ዊ ዶን ሪኮግናይዝ ዚስ ይላል። ይህንን እንዲህ ሲያደርግ ጌታ ዲሲፕሊን ሲያደርገን ሪኮግናይዝ የማናደርግ ከሆነ ምንድነው ሊሆን የሚችለው? ምንድነው ሊፈጠር የሚችለው? ለሚለው ዊ ኮንቲኒዩ አውር ኦን ዌይ ኦፍ ላይፍ ስታይል ፉል ኦፍ ዘለስቶ ዘፍለሽ ብያለሁኝ። ምን እናደርጋለን ካላስተዋልን? እግዚአብሔር ዲሲፕሊን ሲያደርገን የማይገባን ከሆነ ወይም ደግሞ የማንሰማ ከሆነ የምናቀልል ከሆነ ቅጣትን አታቅልል ተብሎ ስለተጻፈ ማለት ነው እግዚአብሔር የሚወደውን ልዩን ይቀጠዋል ተብሎ ይሄንን የምናቃልል ከሆነ ምንድን ነው እጣ ፈንታችን? ዊ ኮንቲኒዩ አውር ዌይ ኦፍ ላይፍ ስታይል ዊ ኮንቲኒዩ አውር ዌይ ኦፍ ላይፍ ላይፍ ስታይል ፉል ኦፍ ዘለስት ኦፍ ዘፍለሽ ይሄ በስጋ ምኞት የተሞላውን ላይፍ ስታይላችንን እንቀጥላለን እያሉ እግዚአብሔር ዲሲፕሊን የሚያደርጋቸው ሰዎች አሉ። በአሁን ሰዓት የሚገርማችሁ ነገር ብዙ ሰዎች ግን አያስተውሉም። በህመም ሊሆን ይችላል። በበሽታ ሊሆን ይችላል። በሞት ሊሆን ይችላል። በተለያየ መንገድ አናንያና ሰጲራን እኮ የአዲስ ኪዳን ሰዎች ናቸው። እነሱ እኮ በሞት ተቀጥተዋል። እና ስለዚህ እግዚአብሔር በስራ ላይ ነው። አሁን ይኸውና፣ ይኸውላችሁ የእግዚአብሔር ቃል የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ብሏል። ለዚህ ነው እኮ ጢሞቴዎስን ማንም ታናሽነትን አይናቀው። በእውነት ቃል ጉዳይ ጎድለ ተገኝተ፣ በተግባር ሕይወት ጎድለ ተገኝተ፣ በፍቅር ሕይወት ጎድለ ተገኝተ፣ በእምነት ሕይወት ጎድለ ተገኝተ፣ በንጽሕና ጎድለ ተገኝተ፣ አገለግልሃለሁ ብለህ ስትወጣ ይህንን ሁሉ ጉድለትን የሚያቅሰው አይናቅ የተናካትሁን በዚህ ህዝብ። ስለዚህ አትጉደል፣ ከእውነት ቃል አትጉደል። በቃልም በስራም በእምነትም በፍቅርም በንጽሕናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። የተናካትሁን ካከበርከኝ፣ ትከበራለ። አለበለዚያ ትናቃለ። ሰዎች አይሰሙህም ማለት እኮ ነው። አይቀበሉም፣ አይሰሙህም፣ ካንተ ይርቃሉ። እና ስለዚህ ወገኖች በጣም እንዳላችሁት ነው እንደተሰማችሁ ነው እናንተ በጣም እንደተሰማችሁ ነው እናንተ እንደተሰማችሁ ነው ነገሩ አሁን የምታዩት ነገር ውስጣችሁን እንደነካው እንደተሰማችሁ፣ እንዳዘናችሁ ትክክል ነው። እየሆነ ያለው ነገር አመጽ በዝቷል። ኃጢአት በስተዋል። ከአመፃ ብዛት የተነሳ ደግሞ ፍቅር ይኸው ቀስቅሷል። ፍቅር መቀስቀሱን በምንድን ነው የምናውቀው? ስግብግብነት ምንድን ነው? ይሄ አለመተሳሰብ የፍቅር ጉድለት ነው። ጥላቻ ምንድን ነው? መገፋፋት ምንድን ነው? መከፋፈል ምንድን ነው? የፍቅር ጉድለት ነው። ይሄ ሁሉ ከአመፃችን የተነሳ የሆነ ነገር ነው። በአደባባይ መናቆር ፓስተር ነኝ ይላል ይሄም ያም ፓስተር ነኝ ይላል በአደባባይ እናቆራሉ አሁን ማን ነው ታዲያ አገል- እንዴት አድርገን ነው ሌሎችን ወደ ጌታ እናንተ እየተጣላችሁ እናንተ ተከፋፍላችሁ ደግሞ ወንጌል እንሰብካለን ትሏለሁ ሂድ ወደዛ አንፈልጋችሁም መጀመሪያ ራሳችሁ ሰላም አግኙ ነው ሚሉን ስለዚህ የእግዚአብሔርን ነገር ምን እያደረግን ነው ማለት ነው? አገልግሎታችንን እያስነቀፍን ነው ማለት ነው። በከንቱ ነው የምናገለግለው ማለት ነው። በእግዚአብሔር ዘንድ ተቀባይነት የለውም፣ ሰውም አይቀበለንም ማለት ነው። የሚቀበለን ሰው ቢኖር እንኳን ገብቶት አይደለም የሚቀበለን፣ አይቆምም፣ አይጸናም እኛኑ የመሳሰሉ ስጋውያን ወይም ደግሞ አመፀኛ ሰዎችን ነው የምናፈራው፣ አለማውያን ሰዎችን ነው የምናፈራው። እኛ አለማዊ ሆነን አለማዊ ነው የምናፈራው እና በጣም እንትን ነው እና ወገኖች፣ እግዚአብሔር ይርዳን። ትንሽ አሁን ያለው ሁኔታ በጣም የሚያስፈራ ነው፣ ያሳዝናል። እና አጭር ጸሎት እጸል ያለሁኝ